ሱራ ኢንተርቴይንመንት አ ወንድ ልጅ እንው የከተማ ነው እንዲያው ሸጋ ገዝተን የምንበላበት እንኳን የለውም። እንዲሁ ባንፈጠር ይሻላል። ንፈጠ ምኑን ተምን አድርጌ ነው አሁን እናን ወደውም አይልኳ ግባ ግባ የሚሉኝ ምኑን ችሎት ነው የኖረ መሸሻ እንዲያው ጎደሉ እናንተ አቤት ደህና ደራችሁ። አትዳና ምን እያደረክ ነው? ማነሽ? ምን አፈር ብበላው ምን እየሰራህ ነው? ኧረ ምን እሰራለሁ? እሳት ለአንድ ድን ላቀጣጠል ብዬ በብረት ምጣድ እንኳ ቂጣ ቀጥቀጥ ብዬ አይደለ፣ አንተ ምን አልከኝ? ይሁን እንደው በዚያው ጥዬት ስጠፋ ምን ምታረጊነሽ? ምን እንኳን አንቺ ዋና አይቱ ሳለች ተባለች

ማን የማን ላድርግ፣ የለሽም መከራዬን አየሁ መከራዬን አየሁ እ የ- ሻሸመጣ ነው እንደው እንዲህ ያለኸው ሰው እንደው ያልነበረ መሳይ እንደዚህ ስኳን ምን ላድርግ የ- እንግዲህ አንቺ ደግሞ ቀኔ ጥላ ልንገር ቀኔ ጥላ የለም

ለካለ አለ እንደዚያ ነው ገብቶኛል። አልኩ ሰው አይደለም እኮ እኮ ሰው ቢሆን አባቱ አሁን ና ናውዬ፣ ማተቤ አንት ርፍታ፣ አንት ቀዳዳ፣ ምሽቱን አስረክቡ! ምሽቱን አስረክቡ! አንተ ናውጣ፣ ናውጣ፣ ናውጣ፣ ናውጣ አንት ጎደሉ ደግሞ ወንድ ነኝ፣ ጀግና ነኝ አላለም? ና እንጂ ውጣ፣ የት ነህ? እና እስቲ አንተ አንተ እሱማ አውቀህ ነው ናውጣ

እኔማ ማህጀ ደግሞ አሁን አያቸዋለሁ፣ መጨረሻውን የመጨረሻውን ጉድ አየዋለሁ፣ እጀ አየዋለሁ። ይህ ቀዳዳ ቤቱንም ሳይዘጋ እየሄደ በዚያ ወንድ ነኝ ጀግናን እያለ ሲፎክርብኛ ሏል። መጀመሪያ ምን አለ ምሽቱን ቢያስከብርና ምሽቱን ቤት ቢያስቀምጠል፣ ይህ አንተ ልፍጣን። እኔማ ማህጀ አያቸዋለሁ፣ እጀ አያቸዋለሁ። ጉዳቸውን ነው ማየት እኮ እንዴት አለሽ? ደህና ነሽ ወይ? እንደምን ደህና ነሽ ወይ? አንቺ ግን ይህን ነገር ምን አደረግሽው? ይህን ነገር እንዴት አደረግሽው? የትኛውን ነገር ነው? ጥሩ መሻሻል። ያኛውን ነገር ነው እንጂ እንዴት ነው? የትኛውን ነገር ነው? ስለ ስና አውርተናል፣ ተወያይተናል። ምን ብላኝ ነበር? እንደ ጣና የሰፋ እንዳባይ የተጋፋ ያለው ነው ማግባት ብዬሻ። ደግሞ የለም እንደዚህ ያለ የለም